ፈልገው ስለ ሌማ ትሩፋታችን ነው የሌማ ትሩፋት የእርሶ ኢኒሼቲቭ እንደሆነ እናውቃለን። በጣም ብዙ የሀገር ውስጥ እና የውጭ ሀገር ወይዘሮ በረከት ወርቁ አደራ በቅጽል ስሟ በረከት ገበሬዋ በተለያየ የመንግስት ጥቅም በሚጎዳ በህገወጥ ተግባር ተጠርጠረሻል ተብላ በፖሊስ ቁጥጥር ስር ውላ ምርመራ እየተካሄደባት ይገኛል። ለጠቅላይ ሚኒስተር ዶክተር አብይ አህመድ ከፍተኛ አክብሮትና ድጋፍ ፍቅሯን እንዳላት በተደጋጋሚ ስትገልጽ የምትደመጠው በረከት ይህንኑ ለመግለጽ በቅርቡ እግዚአብሔር ከነ ዕድሜ ቀንሶ ይስጣቸው በሚል መልእክት ማስተላለፏ በዚህም ክርስቲያን በሆኑ ቅዱሳን ወገኖች ወንጌል አማኞች ሆና እንዲህ ያለ ከመጽሐፍ ቅዱሳዊ ውጪ በሆነ ከአንዱ እድሜ ወስዶ ለሌላው ሰጪ አድርጎ መናገር በአማኞች ዘንድ ጥያቄ ተፈጥሮ እንደነበረ አይዘነጋም። እንዲሁም በቅርቡ በተከበረው የኦሮሚያ ማህበረሰብ ዘንድ ባህላዊ የአምልኮ ስርዓት በሆነው በብሔሩ ከወንጌል አማኞች ውጪ የሆነው በሚከበረው ኢሬቻ በሚባል ከወንጌል የሚጣረስ ባዕድ አምልኮ በዓል በሆነው ከዛፍ አልፎ እሬቻ ሃይማኖት ነው በማለት ኢየሱስ ክርስቶስ ሲያስተምር የነበረው ከዋቂፈና ነው ነው እየተባለ መንፈሳዊ ዓለም ከባዕድ አምልኮ ሰው ከፈጠረው አጋንንታዊ ልምምድ ስርዓት ጋር ለማጋባስ ሲደረግበት በነበረው ፕሮግራም ላይ ተገኝታ ስርዓቱን ስትፈጽም በአማኞች ከፍተኛ ተቃውሞ፣ ውግዘት ገጥሟታል እንደነበረ የማይዘነጋ ነው። አሁን ከላይ እንደገለጽንላችሁ ወንጀሎችን ተጠርጥራበት ምርመራ እየተካሄደባት በእስር ቤትም አራተኛ ቀን ቆይታለች ። እንግዲህ በረከት ገበሬዋ እግዚአብሔር ይርዳሽ እያልን በመቀጠልም እንግዲህ አገልጋይ ዮናታን አክሊሉ በኢትዮጵያ ውስጥ ሁላችንም እንደምናውቀው መልካም ወጣት በሚል ስያሜ ፕሮግራም በማዘጋጀት ሁላችንም የምናውቀው አገልጋይ ሲሆን በእርሱም እግዚአብሔር በሱስ እና በድካም ላሉ ወጣቶች፣ እንዲሁም በብዙ ለቅሶና ሐዘን በልጆቻቸው ምክንያት ለተቆራመጡ እና አባቶች ጓዳ መድረሱ የታወቀ ሲሆን አሁንም በአገልግሎቱ ላይ የሚገኘው ዮናታን አክሊሉ በቅርብ ሰዓት ከባለቤቱ ጋር በመሆን በቲክቶክ ማህበራዊ ሚዲያ ገጻቸው ላይ አንድ ነገር ሹክ ብለዋል። እነርሱም ያስተላለፉትን መልእክት ይዘንላቸዋል። ቪዲዮውን እስከ መጨረሻ ይከታተሉ፣ ላይክ እንዳይረሳ። በታሪካችን ለመጀመሪያ ጊዜ እኔ እና አንቺ ዶክተር ይዘን እንኳን ዶክተር ይዘን አሁን አርብ ቀን ፀሐይ ብትወጣ በስተምስራቅ በኩል የመዳኔ ነገር እኔ ለማመድ ያለው ሁሉ ሰው ነጭ ለብሳ፣ አንቺም ትለብሻለሽ። ግን በደንብ እኔ ድምፄን አሰምቼ ጮክ ብለህ ማይክ ይዘህ ትዘምራለህ ወይ? ለምን አልዘምርም? እዘምራለሁ። ድምፄን ከፍ አድርጌ እዘምራለሁ። አልሰብክም፣ እዘምራለሁ። አርብ ቀን እዘምራለሁ። ሌሎች ሰዎችም አሉ፣ ኳይሮችም አሉ ኳይሮችም አሉ። እናንተ ግን በየግላችን ማይክ እንይዛለን፣ ድምጻችን ይሰማል። ለምን ማይክ እንይዛለን? አንድ ላይ ሆነ ከህዝቡ ጋር ድምጻችንን ከፍ አድርገን እንዘምራለን። አይ እኔ እኮ ህዝቡ ድምጽ እንዲሰማ በዚህ አጋጣሚ፣ ከዚህ በፊት ይህን መዝሙር እኮ ዘመረናል እኛ በሰርጋችን። ታዲያ አንተ ኪቦርድ እየተጫወትክ፣ እኔ ኪቦርድ እየተጫወትኩ አልኩ። ታዲያ ስለዚህ አይከብድም፣ አይከብድም። እኔ አሁን የፈለኩት ድምፅህን አሰምተህ መዘመር ነው። እዘምራለሁ። አርብ ለታ ሶስት ሺህ ሰዎች ነጭ ልብስ ለብሰው ይመጣሉ። በነገራችን ላይ ይሄ መዝሙሩን ተለማምዳችሁ መምጣት ግዴታ ነው። ነጭ መልበስና መዝሙሩን ተለማምዳችሁ ትመጣላችሁ። ከዛ ደግሞ መዝሙሩ በደብተር ተዘጋጅቷል። አርብ ለታ የመዳኔ ነገር ብለን እንዘምራለን። ጌታን ከፍ እናደርጋለን። ከኔና ከዶይ ደግሞ የተሻለ የሚዘምረው ሰው ይሸለማል። እኔ የተሻለ ነው መዘመረው። ሽልማቱ ምንድን ነው ነው? እንዴት? ህዝቡ ነው የሚሸልመን? አንተ ነው የምትሸልመኝ? አይ እኔ፣ አንቺ ከእኔ የተሻለ ከዘመርሽ እኔ ሸልመኛለሁ፣ ግን እኔ ከአንቺ የተሻለ ከዘመርኩኝ ስብከቱን ትተሽ ወደ መዝሙር ከዛሬ በኋላ ዘማሪ ሆነሽ ትቀጥያለሽ። ቪዲዮውን እንደተመለከታችሁት ነው ሁላችንም በመልካም ወጣት ፕሮግራም እና በአገልግሎቶቹ የምናውቀው ዮናታን አክሊሉ ከባለቤቱ ጋር ያስተላለፈው መልእክት በሰዓታት ውስጥ ከሰባት ሺ በላይ ላይክን ያገኘ ሲሆን ባስተላለፈው መልእክት ብዙዎች ሰዎች ሀሳባቸውን እና አስተያየታቸውን እንዲሁም ለአገልጋይ ዮናታን አክሊሉ ያላቸውን ፍቅርና አክብሮት ሲገልጹ ተስተውሏል እንግዲህ በዚህ ዘመን ወጣቶች ባሉበት ጭንቅና ኃላፊነት ከዛም አልፎ አላስፈላጊ የሆነውን ሱሰኝነት በሆኑበት ጊዜ ለወጣቶች በየአመቱ ትምህርትን በማዘጋጀት ለትውልዱ እየደረሰ ከሚገኙ አገልጋዮች አንዱ ዮናታን አክሊሉ መሆኑ የሚዘነጋ አይደለም። ከዛም አልፎ በጌታ ላልሆኑ ይህንን ትምህርት በማካፈል የቀጠለ ሲሆን በዚህ ሁሉ ብዙ ወጣቶች የሚመሰክሩለት እንዳሉ ሁላችንም የምናውቀው እውነታ ነው። ታዲያ አገልጋይ ዮናታን አክሊሉ ከፊታችን ባለው አርብ ግብዣ ያቀረበ ሲሆን እሱም አርብ ከ10 ሰዓት ጀምሮ በአዲስ አበባ አዲስ ካህናት ቤተ ክርስቲያን እንድንገኝ ያለ ሲሆን ታዲያ ይህንን ፕሮግራም መካፈል የምትችሉ ሁላችሁም እንዳትቀሩ ለማለት በፋሪስ ሚዲያ እናሳስባለን። እንግዲህ ዮናታን አክሊሉ ለረጅም ጊዜያቶች ወጣቶችን ሲያገለግልና ከሱሰኝነት እንደውም ወደ መልካም ወጣትነት ሲቀይር የተመለከትነው ሲሆን ብዙዎች ከሱሶቹ አምልጠው ወጥተው ለእግዚአብሔር ቅድሚያ አክብሮትንና ደስታን እንዲሁም ምስጋናን ሲያቀርቡ እናስተውላለን። ከዛም አልፎ ግን በዚህ አገልግሎት የተሰማራው ዮናታን አክሊሉ እግዚአብሔር ጸጋን አብዝቶለት እስከ ዛሬ ድረስ ለወጣቶች መልእክትን በማስተላለፍ እንዲሁም ትምህርቶችን በማዘጋጀት የምናውቀው ወንድማችንና አገልጋያችን ዮናታን አክሊሉ ነው። ታዲያ ዛሬ ላይ የጋበዘንን አገልግሎት ከሶስት ሺህ ሰዎች በላይ እንደሚገኙ በመግለጽ ሁላችሁም እንድትገኙልኝ በማለት መልእክቱን አስተላልፏል። እና አዲስ አበባ አቅራቢያና አዲስ አበባ ውስጥ የምትገኙ ቅዱሳን ወንድሞች እህቶች፣ እንዲሁም እናትና አባቶች በዚህ ፕሮግራም ላይ እንድትገኙ እንላለን። ዮናታን አክሊሉም ቃል እንደገባው እንደሰማችሁት በቪዲዮ ላይም ዝማሬን አደርጋለሁ በማለት ቃል ገብቷል። ከባለቤቱ ጋር በመሆን በሰርጋቸው እለት እንዳደረገው ኪቦርድ እየተጫወተ ዝማሬን እንዳከናወኑት ሁሉ በዚህኛውም ፕሮግራማቸው ላይ ዝማሬን እየዘመርኩኝ በመድረክ ላይ እቆማለሁ በማለት ከባለቤቱ ጋር በመሆን ቪዲዮ ያስተላለፈ ሲሆን ታዲያ በዚህ ፕሮግራም ላይ መገኘት የምችሉ ሁላችንም እንድንገኝ እንላለን። እግዚአብሔር እድሜና ጤና ይስጥን። አርብ ሁላችንም አስር ሰዓት አዲስ አበባ አዲስ ኪዳን አዲስ ካህናት ቤተክርስቲያን እንገኝ እንላለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዳይረሳ። ለፋሪስ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ። በሌላ መረጃ እስክንገናኝ፣ ለሁላችሁም እግዚአብሔር ከፊታችሁ ይቅደምላችሁ፣ ሰላምና ጤና ከሁላችሁም ጋር ይሁን እያልን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።